ሰላም ጤና ይስጥልን የአማን ልሳነ ግእዝ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ለብሐ የተሰኘ ግስ እናያለን። ከለቅሃ ቀጥሎ ያለው ነው። ይህ ሰብስክራይብ እና ፎሎ ላይክ እንዳይረሳ እያልኩኝ ወደ ቀጣዩ ወደ ትምህርታችን ምንገባ ይሆናል። እንደተለመደው ከካላይ እንጀምራለን። ቀዳማዊው ለብሐ ሰራ የሸክላ ብቻ ይሆናል ማለት ነው። ሸክላ እንደሚሰራ ሁሉ ማለት ነው። ከላይ አንቀጽ ይለብህ ይሰራል። ምክንያቱም ለቀተለ ነው፣ ሰሩ የነቱ ማለት ነው። ዘንድ አንቀጽ ልባህ ባ የሆንበት ምክንያት ያና አምን መጨረሻ የሆኑበት ተከታዩን ራብ ያደረጋል። እንዳልሆኑ ትእዛዝ አንቀጽ ይልባህ ይስራ። ኑስ አንቀጽ ለቢህ ለቢሆት ምክንያቱም ቀትል ቀትሎት እንዳለ ማለት ነው። ሲፈታ መስራት ብሎ ይፈታል ማለት ነው። ሳድክ ዝቅዝ ወይም ዘእደው የተባለው ውስጠ ዘው ቅቱል እንዳለ ልቡህ የሰራ የሚሰራ ይሰራ የነበረ ተብሎ ይፈታል። ይሄ ለሴት ስትሆን ልብህት የሰራች የምትሰራ ትሰራ የነበረ ተብሎ ይፈታል። እናንተ ደግሞ ይህን የወንዱ እና የሴቱ የምለውን በብዛት ሞከሩት። ለምሳሌ በማብዛት ሲሞክር ልቡሃን ይሆናል የሰሩ የሚሰሩ ይሰሩ የነበሩ ተብሎ የወንዶችን ሲበዛ ማለት ነው። ከዚያ ልብታት ተብሎ ይፈታል ወይም ይረባል ማለት ነው። የሰሩ የምትሰራ ይሰሩ የነበሩ ተብሎ በብዙ ይፈታል። እናንተ ሞክሩት። መስም ወይም አውል ባይድ ቅጽል የሚባለው የወንዶች መልብህ መቅትል እንዳለው የቀተለ ስለሆነ በቀተለ ነው የምናረባው ነው። መልብህ፣ መስተልብህ፣ መስተላብህ የሰራ የሚሰራ ይሰራ የነበረ ይሆናል። የሴቷ ሲሆን ደግሞ መልህብ፣ መልብህት፣ መስተልብህት፣ መስተላብህት የሰራች የምትሰራ ትሰራ የነበረች ተብሎ ይፈታል ማለት ነው። ይህንንም በብዙ መሞከር ትችላላችሁ። የወንዱን ለምሳሌ ስንሞክረው መልብሃን፣ መስተልብሃን፣ መስተላብሃን የሰሩ የሚሰሩ ይሰሩ የነበሩ ተብሎ ይፈታል ማለት ነው። የሴቷን እናንተ ሞክሩት። መድበል ይህ የጋራ ስም ነው። ቅድም በቀደሰ አጥብቀነዋል። አሁን ግን አናጠብቀውም። ለባይት ነው የምንለው እንጂ ለባይት ብሎ አይጠብቅም ጠንቅቁ። ለባይት የሰሩ የሚሰሩ ይሰሩ የነበሩ። ሳቪዘር እንግዲህ በቀደሰ አንዳንድ ቦታ ነው የምናገኝ ይላል። በቀተለ ሲሆን ግን በሁሉም እናገኛለን። ልብ በሉ በሁሉም እናገኛለን። ነገር ግን እንደ አንዳንድ መምህራን እና እንደ ስማቸው እንደ መጋቢ ምሥጢር ስማቸው የሆኑ ሰዎች ለቀደሰም ለሁሉም ሊያወጡ ይችላሉ። አለው ነው የሚሉ እንዳያይ ደግሞ ቅድም እንዳልኳችሁ በባለፈው ቪዲዮ እንዳልኳችሁ እንደሌለው ነው የሚነገር። ነገር ግን ማውጣት ይቻላል ማለት ነው ሳቢዘር። ስለዚህ በቀጠለ ስለሆነ ልብሀት መስራት መስራት ይህኛው ተደጋግሟል። መሰራት ይህኛውን መስራት መሰራት በሉት መሰሰችን ሰ አርጉት መሰራት በሉት ዘመድ ዘር በቀተለ ስለሆነ ለብ ልብ ልባህ ይሆናል ማለት ነው። ስራ ማለት ነው። ጥሬ ዘር ደግሞ ለብሃ ሀ ራብኡ ነው የሆነው እንጂ ግዙ አይሆንም። የሸክላ አሰራር ማለት ነው። አሰራር ባይድ ዘር ሲሆን ምልባህ መስሪያ፣ የሸክላ መስሪያ ቦታ ማለት ነው። ቦታው ለብሃ እንግዲህ ለብሐ ያለው በምስክር ፈጠረ ሚላል ማለት ነው። እንግዲህ በምስክር ነጠላውን ነው እንጂ፣ እየሰራሁላችሁ ያለውን ነጠላውን ግስ ነው እንጂ በምስክር ያለውን አንጨርሰውም በመጽሐፍ በዚህ አይነት አረባቡ አንድ ስለሆነ በምስክር አፈታቱ ቢለይም አረባቡ ግን አንድ ስለሆነ ያው ነጠላውን ግስ እያረባ እንዲንሄድ በሚል ነው። ምክንያቱም አረባቡ አንድ ሆነ በምስክር ቢለያይም ፍቺው በዚያ ተከትላችሁ ማርባት ስለምትችሉ ማለት ነው። ስለዚህ እንደ ምሳሌ ግን ያው እንዳረሳሁት ለማስታወስ ያክል አስታውሳችኋለሁ ማለት ነው። ይህ ለብሐ ፈጠረ ይሆናል ማለት ነው። እንዘ ይከውን ሆ ክርስቶስ ለባይ ከእምብ ይላል ማሪሳቅ ማለት ነው። ስለዚህ እንትኑን ምስክሩን እንዳረሳሁት ለማስታወስ በድጋሚ እንዳረሳሁት ለማስታወስ እንጂ አረባው ያው ስለሆነ ምንም የምጨምረው ነገር ስለ በምስክር ሲሆን አረባቡ ስለማይለወጥ በነጠላ ግሱ ብቻ አረብቼው እሄዳለሁ ማለት ነው። ከእንግዲህም ያለው ከእንግዲህ በኋላ የምሰራላችሁም በዚህ አይነት ነው የሚሰራ ነገር ግን ጥያቄ ካላችሁ እና ኮሜንትም ካላችሁ በኮሜንት እንድታሳውቁኝ ነው። በድጋሚ ሰብስክራይብ እያደረጋችሁ እኔን ተከታተሉ። እመኑኝ፣ ግዕዝን በቀላል ትረዱታላችሁ። ቅኔ አለቀለት አለቀለት። እውነቴን ነው የምነግራችሁ። ቅኔ ግሥ ከነአረባቡ ከተያዘ ባዶ ነው። መጽሐፍትንም ለመመርመር ግድ ማርባት መቻል አለብን። ግሱን አውቀ ነው። አረባብ ካልቻልነ ግን ምዕላድ እና ባይድ ሲጨመርበት ሌላ ግስ መስሎን በሌላ ተርጉመ ነው ልናልፍ እንችላለን። እንደገና ደግሞ መሰሪና ይሄ ሚጎርድ የሆነውን በደንብ በደንብ እንድትከታተሉኝ ካሁኑ አስጠነቅቃለሁ። ጉዟችን ወደፊት ይቀጥላል። እናንተ ግን ሰብስክራይብ ማድረጋችሁን እንዳትረሱ። ደህና ሁኑ። በቀጣይ ቪዲዮ እንገናኛለን።